የአማራ ክልል ፕሬዝዳንቱ አቶ አረጋ ከበደ ና የመንግስት ኮሚኒኬሽን ኃላፊው ዶክተር ለገሰትሉ ትሉ 80 ና 90 በመቶ የሚሆነውን የአማራ ክልል ተቆጣጥረናል ቢሉም በተለያዩ ዞኖች ያሉ የፋኖ አመራሮች ግን በአንድ ጥላት ተሰባስበው በትላንትናው ዕለት አንድነታቸውን ማወጃቸውን ይፋ አድርጓል። አራቱ የፋኖ አደረጃጀቶች አንድነታቸውን ይፋ ማድረጋቸውን ተከትሎ ታዲያ በርከት ያሉ ጉዳዮችና ጥያቄዎች እየተነሱ ነው። እነዚህ አደረጃጀቶች ለድርድር በራቸውን ይከፍቱ ይሆኑ ወይ የሚለውም በርካቶች እያነሱት ያለው ሁነኛ ጥያቄ ሆኗል። ከዚህ በተጨማሪም እነዚህ አራት የፋኖ አደረጃጀቶች ለምን አንድ መሪ መምረጥ ተሳናቸው፣ እንዲሁም ደግሞ ሰራዊቱን ውስጥ ለምን አንድ ለማድረግ ተሳናቸው የሚለውም በበርካ ቶች ዘንድ እየተነሳ ያለው ጉዳይ ሆኗል። በአማራ ክልል የቀጠለ ውጊያ ከባድ ሰብአዊና ማህበራዊ ኪሳራን እያደረሰ ይገኛል። ይሁንና ግን በመንግስት በኩል በተደጋጋሚ የፋኖ ታጣቂዎች እንቅስቃሴ እንደተዳከመ፣ ክልሉም በአንጻራዊነት ወደ ሰላም እንደተመለሰ ከሰሞኑ በሚደረጉ ህዝባዊ ውይይቶች ላይ እየተናገሩ ነው። የክልሉ ፕሬዝዳንት አቶ አረጋ ከበደ የፋኖ ኃይሎችን ከጥቂቶች በስተቀር መደምሰስ መቻሉን የነገሩን በቅርብ ጊዜ ነው። የቀረን መልሶ ግንባታ ነው ሲሉ በተደመጡበት በዚያ ንግግራቸው በክልሉ ሲንቀሳቀሱ የቆዩ ታጣቂዎችን ለማጥፋትና የጸጥታ ስጋት የማይሆኑበት ሁኔታ ለመፍጠር መንግስታቸው መቃረቡንም ገልጸው ነበር። ይሁን እንጂ ይህ ከተነገረ በጥቂት ጊዜ ልዩነት የሰሞኑ ያለፉት ወራት ከባድ ጦርነት ሲፈነዳ የታየው በድሮንና በሌሎች ከባድ መሳሪያዎች ጭምር የታገዘ ውጊያ በክልሉ እንዳየለ ይነገራል። ክልሉ በጦርነት የተነሳ እየወደመና ወደ አስከፊ ቀውስ እየገባ ነው የሚል ስጋት ከተለያዩ አቅጣጫዎች ቢስተጋባም ነገር ግን በመንግስትም ሆነ በተፋላሚ ኃይሎች መካከል ነገሩን ጋብ የማድረግ አዝማሚያም ሆነ ምልክቶች እየታዩ አይደለም። ይህ ደግሞ እጅጉን ተስፋ አስቆራጭ ሆኗል። ባለፈው ወር መንግስት አስመረኩት ያለው በመንግስት ሚዲያዎች ምስሉ ሲሰራጨ ታየው አድማ አድማብተናና የሚሊሻ ኃይል ብዛት ጦርነቱን መንግስት ለመቀጠል መወሰኑን አመላካች ነው ሲባል ነበር። በሌላ በኩል የአማራ ክልልን ግጭት በሰላም ለመፍታት መፍትሄ ይዘን መተናል የሚሉ የሰላም ምክር ቤት አባላት ከታጣቂዎችም ሆነ ከመንግስት አመኔታና ድጋፍ አለማግኘታቸውን ሲናገሩ መደመጡ ሁኔታው ወደ ባሰ ቀውስ እንደሚያመራ ጠቋሚ ተደርጎ እያቀረበ ይገኛል። ጠቅላይ ሚኒስትር አብይ አህመድ ከወራቶች በፊት በፓርላማ በሰጡት ማብራሪያቸው መንግስታቸው ለሰላም ዝግጁ መሆኑን ነግረውን ነበር። በክልሉ ያሉ ኃይሎችን በጅብ ቆዳ አስደግመው ጥቃት አይነካንም እያሉ የሚዋጉ ኋላቀር፣ እንዲሁም መምህራንን የሚገድሉት ትምህርት ጠል ኃይሎች ሲሉ የወቀሱት አብይ በጦርነት የሚያልሙትን ድል እንደማያሳኩም ሲናገሩ በዚያ የፓርላማ ንግግራቸው ተደምጠዋል። ከፋኖ ኃይሎች ጋር እንደራደር ተብሎ አንዳንድ ኃይሎች ፍላጎት አሳይተው ለድርድር ዝግጁነታቸውን ከገለጹ በኋላ በሂደት ደግሞ ቃላቸውን እያጠፉ ሌላ አቋም መያዛቸው አስቸገረን ሲሉም አብይ በዛ ማብራሪያቸው ገልጸው ነበር። ጠቅለው በቅርብ ጊዜ የአማራ ህዝብ ከአረጋ ከበደ የተሻለ መሪ እንደማያገኝ ጠቅሰው ህብረተሰቡ ከአማራ ክልል መንግስት ጎን ሆኖ ክልሉን ወደ ብልጽግና መውሰድ እንጂ መዋጋት እንደማያስፈልግ ሲናገሩ ተደምጠው ነበር። ይሁን እንጂ በወቅቱ በክልሉ የቀጠለውን ጦርነት አስመልክቶ የሚጽፉና ስቴት የሚሰጡ ወገኖች ለችግሩ ሁነኛ መፍትሄ እየተፈለገ አይደለም የሚለውን ደጋግመው አንስተውታል። በቅርቡ በአንከር ዩቲዩብ ላይ ቃለመጠይቅ ያደረጉት የህወሀት መስራሹና በስተኋላ ተገልለው በውጭ የሚኖሩት ግደይ ዘር አጽዮን ለድርድር ዝግጁ ነን የሚለው ሀሳብ አሳማኝ በሆነ መንገድ እየቀረበ አለመሆኑን ገልጸው ነበር። ለድርድር ዝግጁ ነን ይላሉ፣ ነገር ግን ወደ ድርድር የሚመጣ ወገንን ምህረት አድርገን ልሃል ትጥቅ ፍታና አርፈ ተቀመጥ ሲባል ነው የምናየው። ሐቀኛ የድርድር ፍላጎት ካለ እየታጠቁ ኃይሎችን መናቅ ትቶ የፖለቲካ ጥያቄ እንዳላቸው እውቅና በመስጠት ቁጭ ብሎ መነጋገርና መፍታት ያስፈልጋል፣ በማለት እርሳቸው የሚታያቸውን ሐሳብ ተናግረው ነበር። በአፍሪካ ናሬቲቭ ገጽ ላይ የተነበበው የጋዳ ካማል ገቨርንመንት ፌለር ኤንድ ሲቪል ዋር ኮንፍሊክት ኢን ኢትዮጵያ አማራ ሪጅን በሚል ርዕስ የቀረበ ጥናትም ቢሆን ችግሩ በተገቢው መንገድ መፍትሄ አልተፈለገለትም የሚለውን ሀሳብ ያጠነክራል። የአማራ ክልሉ ቀውስ በዚሁ ከቀጠለ ደግሞ የኢትዮጵያን ቀስ በቀስ ለመበታተን የሚዳርግና ቀጠናዊ ቀውስ የሚያዋልድ ስለመሆኑ ጽሑፉ በሰፊው ያትታል። በርካታ ቢሆኖችን የምታነሳው ጸሐፊዋ መንግስት የአማራ ክልልን ግጭት ለመፍታት የሚከተለውን መንገድ ካልቀየረ ጦርነቱ አያቁምም ተባብሶ በመቀጠል ኢትዮጵያን ገዝግዞ ይጥላታል በማለት መረር ያለ አስደንጋጭ ስጋቷንም አክላለች። አያሲዋ ሐተቷን ስትቀጥልም ከፋኖ ጋር የሚካሄደው ግጭት በምን ሊፈታ እንደሚችል ጨምሮ የሚከተሉትን ቢሆኖች እንዲት ዘረዝራለች ከፋኖ ኃይል ጋር የፌደራል መንግስት ወደ ጦርነት የገባው ኢመደበኛ አደረጃጀቶችን አፈርሳለሁ በሚል የአማራ ልዩ ኃይልን ትጥቅ ወደ ማስፈታት በተገባበት ወቅት ነው። ይህ የመንግስት እርምጃ አማራን ሆን ብሎ ለማዳከምና ፖለቲካዊ ነው የሚል ስሜት በመፍጠሩ ነው ግጭቱ የተጀመረው። ከፍተኛ አለመተማመን በሁለት ወገኖች መካከል የተፈጠረም ሲሆን የፌደራል መንግስት በትግራይ ጦርነት ወቅት በተናጠል ጦሩን ከትግራይ ሲያስወጣና አማራ ክልል ሲወረር ያለመተማመኑ መነሻ ሆነ። በሂደት ደግሞ የፕሪቶሪያ የሰላም ስምነት ሲፈረም አማራ ውክልና አላገኘም። ቴድሮስ ስሞታ አለመተማመኑን አባሰው።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 ይህ ግን ግጭቱ እንዲባባስና አገሪቱንም የበለጠ እንዳትረጋጋ ብቻ ነው የሚያደርጋት። መንግስት በሰላማዊ መንገድ ችግሩን በድርድር ለመፍታት ጥረት ሊያደርግ ይችላል። ይሁን እንጂ ይህም መንገድ ቢሆን በመካከል ባለው ሰፊ አለመተማመን የተነሳ ሊሰናከል ይችላል። ፋኖ መንግስትን አሸንፎ ድል የሚቀናጅ ከሆነ ደግሞ በኢትዮጵያ ሌላ አይነት መከፋፈልና ግጭት ሊፈጠር የሚችልበት እድል አለ በማለት ነው ጸሐፊዋ ጋዳ ሰፊ ሀተቷዋን ያስነበበችው። በውጭ ጸሐፍት ብቻ ሳይሆን በኢትዮጵያን ጭምር ከፋኖ ጋር የሚደረገው በአማራ ክልል የቀጠለ ውጊያ ወደ አገረ ለቀውስነት የመሸጋገር ዕድል ሰፊ ስለመሆኑ ሲሞግቱ ይሰማል።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 ሌሎች ጉዳዮችን እንደሚከተለው ያወሳል። ፋኖ ወደ አንድነት ገና የመጣና የተጠናከረ ኃይል አይደለም። ቡድኑ መደበኛ አደረጃጀትም ሆነ የፖለቲካ ማኒፌስቶ እንደሌለው ነገር ግን መንግስት ጠንካራ የመከላከያ የሚሊሻ ኃይል አሰልፎ ቢዋጋውም እስካሁን አለመጥፋቱንና ውጊያው መቀጠሉን ጽሁፉ ያብራራል። የአስቸኳይ ጊዜዎች ጭምር በተለያዩ ጊዜያት ታውጆና እንቅስቃሴ የተገደበ ፋኖን ለመደምሰስ የተደረገው ጥረት አለመሳካቱን፣ የመኸር ወራት ሲመጣ በግጭቱ የተነሳ የእርሻ ስራ ከመስተጓጎሉ እንዲሁም የክልሉ መደበኛ እንቅስቃሴ ከመደነቃቀፉ በዘለለ የመጣ ለውጥ አለመኖሩንም ጽሁፉ ይገልጻል።